ውዴ ሳምሪ ኪችን ተከታታዮች ሰላም ናችሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ኩስኩስ እና ምስር ሰላጣ ልንሰራ ነው። መጀመሪያ ይታያችኋላ። መጀመሪያ ምስር እንቀቅላለን። ከዛ ውሃ እናረግበት እና ሲበስል ሲበስል እንገናኝ ማለት ነው። ውድ ቤተሰቦች ዛሬ ማለት ልንሰራ ነው። ይህ ደግሞ ምስር እየበሰለልን ነው። ይህ ደግሞ ውሃ ብናደርግበት የፈላ ውሃ ማለት ነው አሁን ቤተሰቦች አሁን አሁን ደግሞ ምን እናደርጋለን? ኩስኩስ አለኝ ማለት ነው። ኩስኩስ የማታገኝ ከሆነ ቅንጨ ማድረግ ይቻላል ማለት ነው። ግን ይገኝ ከምስሩ ጋር ማለት ነው። ውሃ ያው ኤክስፓየር ቤት የሚደረግበትም እንትን ለማድረግ ካልሆነ አይታጠብም። ዝም ብለን መጀመሪያ ውሃውና ፍሰ ምን እናደርጋለን? ውሃ እንደዚህ አድርገን እንሞላዋለን ማለት ነው። ከእዛ እንደዚህ አርገን ስለሚነፋ ተለቅ ያለ እቃ እንደዚህ አርገን ጥቃ ገለብጠዋለ ከፍ ያለው ማለት ነ ዛ ለዚህ ሸፍነን እኔ ገለብጠዋለ ስለሞላ ግን ሸፍነን እናስቀምጠዋለን ራስ ይጨርሳል ማለት ነው። ይህ ደግሞ ደዚህ ዘ ደግሞ እንገናኝ እንደዛ መቆየት አለበት። ውድ ቤተሰቦቼ ይው አሁን ምስራችንም ቀዝቅዘዋል ማለት ነው። ይኸው እንደዚህ ሆኖ በሰለ ቀዘቀዘ፣ ግዴታ መቀዝቀዝ አለበት። ይሄ ኩስኩስ ያልኳችሁም ይሄው ኩስኩስ ግዴታ አይደለም፣ ቅንጨም ማድረግ ይቻላል። ቅንጨም ከሌለ በምስሩ ብቻ ይሆናል። ዋና ከምስሩ ነው። ስለዚህ አሁን ድርስ እንግዲህ እንሰራለን ማለት ነው። ሶሱ ሌምን አለኝ፣ ሌምን ከዛ እንደ በርበሬ ከዛ ጨው ኦሉበየል ያው ብዙ ስለሆነ

ሽንኩርት፣ ቀይ ሽንኩርት፣ ቃሪያ፣ ትንሽ ይሄ እንኳን አያውቅም። እሱን ነው ያልኩት፣ ኪያር ኪያር

ይመስላል በዚያ አርገን እናናስለው እና ምን እናስገባለን? ፓርስሊ፣ ፓርስሊ ማለት ነው።

ከዛ ሰላጣው ማለት ነው። ሰላጣ ለምን ለምን እንትን እንዳያደርገው ብዬ ነው። ከዛ እናማስለዋለን ማለት ነው። ይኸው እንደዚህ ሆነልን ማለት ነው። አማሰል ነው ይታያቸዋል፣ አይደል? እንደዚህ ሆነ ከዛ አሁን አቅርበን እንገናኝ። አቅርበን እንገናኝ። ይኸው ቤተሰቦቼ እንደዚህ ሆነው ደርሰዋል ማለት ነው። ይኸው ሞክሩት፣ ታመሰግኑኛላችሁ። ስለምትከታተሉኝ አመሰግናለሁ። ስለአስተያየታችሁም አመሰግናለሁ። ቆንጆ ነው። ሞክሩት ሞክራ ሞክራችሁ ተመሰግነኛላችሁ። ስለምትከታተሉኝ አመሰግናለሁ። ቻው።